በተለይ ለሴት ልጅ አባትን የሚያክል ነገር ማጣት ያውም ደግሞ በድንገተኛ አደጋ ብባል ምን ያህል ይሰማል? በተለይ ደስታ ትናንትና ጣጥማ በማግስቱ ደግሞ የአባቷን ደስታ የአባቷን ውለታ በደንብ ሳታይ እንዲህ አለፈ ስባል የምሰማው ስሜትስ በማለትም በርካቶቹም ሀዘናቸውን እየገለጹ ይገኛሉ። ሴቷ አብራሪ ፓይለት ወይም ካፕቴን ማህሌት ተረፈ አባት ህልፈት በርካቶችን እንዳሳዘነ በርካቶችን እንባ እንዳራጨ የማይዘነጋ ክስተት ነው። ታዲያስ በኢትዮጵያ ታሪክ ማለት ፓይሌቶች ለመጀመሪያ ጊዜ ሲጋቡ ከዚህ በፊት በሚዲያ ላይ የወጡት መረጃዎች በዚሁ ቻናላችን ለእናንተ ይዘነላችሁ መምጣታችን የሚታወስ ነው። ሳምንት እንኳን በደንብ ሳይታይ በጣም በሚያሳዝን ሁኔታ አባትዮ የመጨረሻ ስንብት የመስል ሰርግ ማድረጋቸው፣ የልጃቸውን ድል ባለ ሰርጉ መዳራቸው በርካቶችን እንባ እያራጭ እንደሚገኝ ጭምርም ነው። ዶክተር ተረፈ ዶክተር ተረፈ ወደ ከአዲስ አበባ ቅርብ ርቀት ላይ በምትገኘው ሞጆ አካባቢ እንደሚኖሩ ይታወቃል። ታዲያስ ትውልዳቸው፣ እድገታቸው ለማህበረሰቡ አላማ ዋነኛው ለኢትዮጵያ አላማ ለሀገራቸው መቆም ለሀገራቸው የሚከፈለውን በተለያዩ በሳይንሳዊ ዘርፍ ከፍተኛ አስተዋጽኦና ተጽዕኖ መፍጠር ነበር። ከልጅነታቸው ጀምሮ የነበራቸውን ህልም ከፍተኛ ዋጋ በመክፈል ባልተመቻቸው ሁኔታ ላይ ተምሮ በዛም ዶክተር ደረጃ በቁ። ከዛ በኋላ ደግሞ እሳቸው ሌት ከቀን ህልማቸው ልጆቻቸውን ከእሳቸው በተሻለ መልኩ ወደፊት እንዲሄዱ በተለይ የልጃቸው ህልም የካፕቴን ማህሌት በተለይ ታላቅ እህቷን በመቀጠልም እሷ ትልቅ ህልም አላት። በተለይ እሷ ህልም ያላት በተለይ አውሮፕላን አብራሪነት ነበር። ያን ህልሟን ለማሳካት እውን ለማድረግ የተቻላቸውን ሁሉ ሲያደርጉ እንደነበረ ጭምርም ነው። እኚህ ሰው ከመንግስት ባለስልጣን ይሁን ከየትኛውም ከያደግ ዘመነ መንግስት የሚሆን ፖለቲካ ውስጥ ንኪኪ እንደሌላቸውና እሳቸው በሙያቸው ብቻ ሀገራቸውን ህዝባቸውን የሚያገለግሉ ቅንና ታላቅ ሰው እንደነበሩ ጭምርም ነው። ኑሯቸውም ህይወታቸውንም የመሩት ወደ ሞጆ አካባቢ ነው። ልጆቻቸውም ተወልዶ ያደጉትም ሞጆ እንደሆነም ታሪክ ማስጠንቀቃቸው ያስረዳል። እጅግ የሚያሳዝነው ባልተጠበቀ ጊዜና ሰዓት ህልፈታቸው በርካቶችን እንባ አራጭቷል። ታዲያ በቅርቡ በመዲናችን አዲስ አበባ ዶክተር ወርቅነህ ገበየሁ ልጅ አማኑኤል ካፒቴን በቅርብ በዩኒቲ ፓርክ ላይ በጣም ሰርጋቸው ድል ባለ መልኩ ማድረጋቸው የሚታወስ ነው። በሰርጋቸው ላይም አባትዮ ልጃቸውን ይዞ ለሙሽራው ሲያስረክቡ እንደ አደራ ሲሰጡ በባህላዊ መንገድ ይስተዋላል። ሰርጉም ድል ያለ ነበር። የተለይ የኦሮሞ አባቶች የኦሮሞ ዳንስ ተወዛዋዦች ሰርጉ ስነ ስርዓት ላይ ተገኝቷል። በርካታ ቁጥር ያላቸው የቀረ አርቲስት የለም ማለት ይቻላል። አብዛኞቹ አርቲስቶች በስፍራው አሉ፣ አሉ የተባሉት የኢትዮጵያ አርቲስቶች ተገኝቷል። ሰርጉም ላይ ዘፍኗል፣ አስጨፍሯል፣ ጨፍሯልም። በአንድ እግር አዲስ አበባን ያቆመ ሰርግ ነበር። በጣም ታሪካዊ ሰርግ እንደሆነ በርካቶችም ይገልጹታል። ታዲያስ በዚህ ሰርግ ላይ አባትዮ በጣም በከፍተኛ ደስታ የልጃቸውን ፍሬ አይቶ ነበር። ታዲያስ በጣም የሚያሳዝነው ግን ባልተጠበቀ ጊዜና ሰዓት በመኪና አደጋ አባትሽ ህይወቱ አለፈ ብባል ለልጅሷ ምን ያህል አስቸጋሪና ፈታኝ ሁኔታ ይሆናል? በተለይ አባት አባት ነው ለሴት ልጅ ውለታ ዋለ አልዋለ ሴት ልጅ በተለይ ከወንዱም ይሁን በጣም አባቷን ትወዳለች ይባላል። በጥናት በርካታ ቁጥር ያላቸው ሰዎችም ጥናት ሲያደርጉ በተለይ ሴት ልጅ አባት፣ ወንድ ልጅ ደግሞ እናቱን ይባላል። አንዳንዶቹ ደግሞ ሁለቱንም እኩል ይወዳሉ። አብዛኞቹ ግን አባታቸውን ይሁን ግን አባትን እናትን የምጠላ ኢትዮጵያዊ የሚሆን የሰው ልጅ የለም። ሁለቱንም አብዛኞቹም እኩል ይወዳሉ ተብሎም ይታወቃል። ታዲያስ አባቷ አለፈ ማለት ለዚህ ለማህሌት ምንኛ ከባድ መራር ሀዘን ፈጥሮባት ይሁን በማለትም ነው በጣም እጅግ አሳዛኝና ልብ የምነካ ነው። በተለይ የማህሌት አባት ለህልሟ ከጀርባ ሆኖ ካፒቴን መባል ያለባቸው እሳቸው እንደሆነም እሷም ጠንቅቃ እንደ እንደምታቅ ጭምርም ነው የወጡት መረጃዎች የሚያሳዩት። ከፍተኛ ዋጋ ከፍሎ ልጃቸውን ህልሟን ለማሳካት በትምህርት ሚሆን በሁሉም ነገር ሳፖርት ወይም እርዳታ እየሰጧት ከጎኗ በመሆን አይዞሽ እያሏት ሞቲቭ እያደረጓት እንደ ሞቲቬሽናልም በሁሉም ነገር ነው። በጣም አባቷን ታቃለች። አባቷ ለእሷ ሁሉም ነገር ነው፣ ሐኪምም ነው ሞቲቬሽናል ወይም ሳይካተሪስት ነው ሁሉም ነገር ነው በማለትም እሷ አባት ምን አይነት አባት እንደተሰጣትም በጣም ባድናቆት ነበር ስትገልጽ የነበረችው። በጣም ትወዳቸው ነበር፣ ታክብራቸው ነበር። ታዲያስ ባልተጠበቀ ጊዜና ሰዓት የህልፈታቸው መንገድ ነው በርካቶችንም እንባ ያራጨው መኪና አደጋ ገጥሟቸው ህይወት አለፈ ስባል ምን ያህል አሳዛኝና ድንገተኛ ወይም አስደንጋጭ ሁኔታ እንደምፈጥርባት በዛ ላይ ደግሞ የምፈጥረው ጭንቀትና ሐዘን ማህሌት በአሁን ሰዓት ከፍተኛ ሐዘን ውስጥ ነች። በጣም የሚያሳዝነው እንባዋን መቆጣጠር አቅቷት እስካሁን ድረስ መረር ሐዘን ውስጥ እንደምትገኝ ጨምረም በጣም አስቸጋሪ የተባሉት በህይወት ዘመኗ ገጥሞት የማያውቃት ፈተና እንደገጠማት ጨምረም ነው የወጡት። መረጃዎችን በማስመልከት ለእኛ የደረሱን እጅግ መረር ሐዘን ውስጥ እንደምትገኝ ጨምረም የአባቷ ህልፈት እስካሁን ድረስ ማመን እንዳ ቃታት ጭምርም ማመን አቅቷት እስካሁን ከፍተኛ ሀዘን ውስጥ እንደምትገኝ ጭምርም ነው የመረጃ ምንጮቻችንም የገለጹልን። እጅግ አሳዛኙ በሞጆ ቀብር ስነስርዓታቸው የተፈጸመው በተለይ የመኪና አደጋ ህይወታቸውን እንደነጠቀ ጭምርም ነው ሙሉ ጤንነት ኖርማል ሰው እንደነበሩ ጭምርም በተለይ ራሳቸውን የሚጠብቁ የሚንከባከቡ ዘመናዊ አባት እንደነበሩ ጭምርም በርካቶቹ እዛው አካባቢ የሚያውቋቸው ያውቃል። ዶክተር ተረፈ ሞጆ ላይ የማያውቋቸው ሰዎች እንደሌለው ጭምርም በጣም የተከበሩና የተወደዱ ሰው እንደነበሩ ጭምርም በርካቶቹ በተለይ ቀብር ስነስርዓታቸው ላይ ሀዘናቸውን በምርር ሀዘን እንደሸኘዋቸው ጭምርም ነው። ወዳጅ ዘመዶች በተገኙበት ቀብር ስነስርዓታቸው መፈጸሙን በማስመልከት በአሁኑ ሰዓት ማህሌት ከፍተኛ ሀዘን ውስጥ እንደምትገኝ ጭምርም የደረሱን መረጃዎችን በማስመልከትም ነው። ለእናንተ የዘንድላቸው መጣ ነው። ለዚህም ነው ማስጠንቀቅ፣ በተለይ ደግሞ ሰው በጥንቃቄ ማሽከርከር እንዳለበትም ነው። ከጀርባ ሆኖም ላለፈው ሰውም በተለይ ደግሞ ለቤተሰቦቹ ምን ያህል ሀዘንና ልብ ስብራት እንደሚያስከትል ግልጽና እውነት እንደሆነ የአደባባይ መረጃ ነው። ስለዚህ ስንቱ እንደወጣ ቀረ። በርካቶችም ሀዘናቸውን እየገለጹ ያሉት ጥንቃቄ ያስፈልጋል። ለተሻለ ነገ ዛሬን መጠንቀቅ፣ ሁሉ ነገር ሁሉ ነገር በጥንቃቄ ነው። እያንዳንዱ እርምጃ የሰውን ነፍስ ለመንጠቅ ነው፣ ሴጣን ወይም ክፉ ድርጊቱን ለመፈጸም የሚረባረበው። ስለዚህ ሁሉም ሰው ጥንቃቄ ሊያደርግ እንደሚገባ ጭምርም የአደባባይ መረጃዎች ናቸው። በተለይ በመኪና አደጋ የመጣ የሚመጣ መንፈስና ሴጣን የብዙዎችን ነፍስ እየቀጠፈ ይገኛል። ሴጣን እያንዳንዱን የሰው እርምጃ ነው እየተከታተለ ያለው፣ ሰውን ለመብላት፣ ሰውን ለመውሰድ፣ የሰውን ደስታ ለመንጠቅ፣ ሰውን ሀዘን ውስጥ ለመክተት በጣም አሳዛኝና ልብ የምነካ የእሳቸው ህልፈት በርካቶችን በጣም በሚያሳዝን ሁኔታ እንባ እንዳራጨ ጨምረም ነው። ስለዚህ ጥንቃቄ ያስፈልጋል። በማንኛውም ሁኔታ መኪና ሲሽከረከር፣ ሌላው መኪና አሽከርካሪውም መጠንቀቅ አለበት። በሌላኛው መኪና ስህተት ሌላኛው መኪና ውስጥ ያለው ሰው ነው በተለይ በግጭት አደጋ እየሞት ያለው እንደ ቅጠልም ማስደገፍ ያለው እጅግ አሳዛኝ ጥንቃቄ እንደሚያስፈልግ ጭምርም ነው። በዚህ ዙሪያ ትራፊኮችም ሌት ከቀን በኢትዮጵያ መንገድ ትራንስፖርት የተለያዩ ምክሮችን ስለግሱም፣ ተጠንቀቁ በጥንቃቄ አሽከርክሩ ብሎ ምክር ስለግሱም ይስተዋላል ታዲያስ ያስፈልጋል ያን መተግበር በማለትም ነው በርካቶቹ የገለጹ ያሉት ከአብዴን ማህሌት ተረፈን ለበርካቶች ኢትዮጵያኖች በጣም በሚያሳዝን ሁኔታ ሀዘን እንደፈጠረባቸው ጭምርም ነው በርካቶቹ ሀዘናቸውን እየገለጹላት እንደሚገኙ ጭምርም የወጡት መረጃዎች ያሳያሉ ፈጣሪ ጽናቱን እንድሰጣት ለቤተሰቦቿና ለወዳጅ ዘመዶቿ መጽናናትን እንመኛለን ከሚዲያችን ሚኪ ነኝ ከሚኪታቦርን ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ ሰላም ቆዩልኝ